እንዴት ነው የሚጣፍጥ ቂቤ ቢኖርማ። በስመ አብ በስመ አብ። ሰላም የኢትዮጵያ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም የሰላም እግዚአብሔር ይመስገን። ሰንበት እንዴት ነው ሁሎማ እስቲ እኔ ሰርቼ የወደድኩትን ነገር ላሳያችሁ። እና አንዳንዴ ሽሮ ሲያምራችሁ ሽሮ ደግሞ ሰርታችሁ እንጀራ ከሌለ እንትን አይደል፣ ምንድነው ስሙ፣ ሽሮ ከዳቦ ጋር አይበላም እና ሽሮ ሰው ሰጥቶኝ ነበር፣ መክሊት። በዚህ አጋጣሚ አመሰግናለሁ። ሽሮ የለኝም ግን ሰው ሰጠኝ፣ እግዚአብሔር ስጥሽ። ምጥን ሽሮ ሰው ሰጠኝ እና ሰርቼ በቀደም ዕለት ሞከርኩት ከምፈልገው ጋር ማለት እንጀራ ነበረኝ እና በጣም ወድጀዋለሁ። በእውነት በጣም ወድጀዋለሁ። እናንተም ሞክሩ ተወዱታላችሁ። ምጥን ሽሮ ካላችሁ ማለት ነው። ከምጥን ሽሮ ጋር ነው። እና የሚያስፈልገን ምንድን መሰላችሁ? ግን መጀመሪያ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። የነበራችሁም እንደዛ ላይክ አድርጉ፣ ኮሜንት ጻፉ፣ አስተያየት ስጡ ማለት ነው። እዚህ ጋር የምታዩት እንግዲህ ቡላ ነው። የዱቄቱ ቡላ ነው። ቡላ ነው የሚያስፈልገን፣ ቡላ ያስፈልገናል። እዚች ጋ ያቆም ስለሆነ ተልባ፣ የተፈጨ ተልባ እዚች ጋ መጥን ሽሮ። እንግዲህ ሰው አያሳጣችሁ ይባላል በጉራግኛ ሰው አያሳጣችሁ፣ ለምናችሁ አትጡ ይባላል። እና ሽሮ የለኝም ነበር፣ በጣም አምሮኝ ነበር ሽሮ ሽሮ ሽሮ ስለነበርና አንድ ለት የሰተኛ ዛሬ የሚሰራበት እንትን ብያለሁ። ማለት የሚያስፈልገን መጥን ሽሮ፣ ተልባ፣ ቡላ ማለት ነው እና ጫው ያስፈልገናል። የወይራ ዘይት ትንሽ ያስፈልገናል። አብረን ወደ አሰራሩ እንሄዳለን ማለት ነው። ይሄ በመጀመሪያ የቡላውን ውሃ ደፋለው። ከዛ በእንደ እንደዚህ አይነት የምፈልገው አክል ቡላውን አወጣለሁ ማለት ነው። ምፈልጋው አክል በማንኪያ እየቆረኝ አውጠዋለው ማለት እንትን እኮ ነው። ምንድን ነው የሚባለው? ለማላውቅ ከባድ ነው። ለአንድ ሰው ነው የምሰለው ለራሴ እና በጣም አሪፍ ነው። እኔ ወድጄዋለሁ። የሽሮም ቃና አለው የቡላውም ቃና አለው እና እና ከሌላቸው ሽሮ ካማራችሁ እንደዚህ አድርጋችሁ ሽሮ ለማለት ታም እዚህ ላይ መጥኑ ሽሮ ጨምረበታል። ሽሮ አንድ ሾርባ ማንኪያ መጥኑ ባረጋለ በኋላ ስለምጨምር ትንሽዬ ተልባ አላበዛም። ተልባም ማለት ነው። ከዛ አንድ እኔ በጣም ወድጃለሁ፣ ባሉ ሽሮና ቡላ ቡላ የማን ያዘሻል? የኔ ነው፣ አባቱ ነፍሱ የሚማረውና ሲያሾፍ ግን ሲቀድድብኝ፣ ማን ያዘሻል? ከኔ ውጭ ማን ነው ያዛት? ቡላው የመጨረሻ ስለሆነ እሱንም አንድ ላይ ላርገው። ፍሪጅ ውስጥ ግፋሚን እንደ ልከታችሁ ማድረግ ትችላላችሁ። በርከት የምትፈልጉ ከሆነ ሁለት ማንኪያ የፈሮ ማንኪያ መጠን ሽሮ ማድረግ ትችላላችሁ። ከሞከራችሁት ማለት ነው እና በጣም ሰውነት በጣም ነው

የእኔ ሙያ ኮፒ ማድረግ አይቻልም። ነግሬያቸው ብዙ ኮፒ የተፈላ የሰራ አምቾ በቡላ ሰርቻለሁ። ማንም ያልሞከረው ግን የሌው ግቸው ባይገባችው ያላችው ጋዛችሁን ቀነስ ያደርጋላችሁ። እዚህ ጋ አሁን ምንድን ነው መሰላችሁ? የሚጨምረው የወይራ ዘይት ትንሽ እያደረግህ የወይራ ዘይት ጋር አንድ ላይ ከቡላ ጋር አንድ ላይ እንዲመስል እ እና በሁለት ቁጥር በአንድ ቁጥር እሳት በደንብ መንካት አለበት። ምክንያቱም ሽሮ ሽሮ ትቃታት አለብኝ የቡላውን የሽሮም አለ ማለት እሳት ካንካው እንትን ትኩሱ ትኩሱ እና ሰርታችሁ ሞክሩት። አሁን እዚህ ላይ ምንም አያስፈልጋችሁም። ምንም አያስፈልጋችሁም ስላችሁ ጾመኛ ካልሆናችሁ ቅቤ ማለት ትችላላችሁ፣ ግን እንትን አያስፈልግም ለማለት ምንም አያስፈልግም ስል እንደት የሚጣ ምናምን አያስፈልገውም፣ የራሱ ስላሉ ማለት የራሱ ስላሉ እሺ፣ ቡላችን እንደቀዘቀዘልን በኋላ የሚቀረናው ተልባው ማባያው፣ አንድ የሾሮ ማንኪያ፣ ትንሽ የዋ ጠባረይና ቀጠነብኝ ትንሽ እጨምራለሁ። ያስፈልጉት የሚያስችለው ቡላ ወራሹ ጫው ስላለ ያስፈልገው ከዛ በኋላ ሌላ ማንኪያ አንጥተ እንደዚህ ከፈት እናደርገው ና ያ ቡላ ቶሎ የመሰብሰብ ባሪ ያለው ውስጥ እንዲገባ ልክ ገንፎ እንዴት ነው እንደምናደርግ።

እሳት ከነካ ሽሮ ሽሮ ሽሮሽሮ ማይ ዋው! ምን ይመስላል? የዛሬ ቪዲዮ ላይክ ሰብስክራይብ አድርጉ። ሞክሩት፣ በጣም ተወዱታላችሁ። ማርያምን፣ በጣም አሪፍ ነው። እሺ ቻው፣ ደናውን ላይክ ሰብስክራይብ አድርጉ። ሳነግራችሁ የረሳሁት ከፈለጋችሁ እንደኔ የወይራ ዘይት ከላይ እንዲማርክ ትችላላችሁ። ከፈለጋችሁ ማለት የወይራ ዘይት ካልፈለጋችሁ ራሱ ተልማወቂ ነው። እሺ እንደዚህ አድርጋችሁ መመገብ ትችላላችሁ። ቻው ቻው፣ ደናውን ደናውን። የወይራ ዘይት ይጠብሳል። ጥብስ አድርጋችሁ ያስቀመጣችሁት የወይራ ዘይት ካለ እሱም ከላይ እንዲመነስነስ። አሁን ተልባ ውስጥ ነው አይታይም፣ እንደሚገርማችሁ ቻው።